ሰላም ሰላም፣ እኔው ውድ ቤተሰቦች ዛሬ አንድ ማሳያችሁ ነገር አለ፣ እኑ ተከተሉ። ሴት ልጅ ሆነሽ በምንም አይነት ሁኔታ የማትሰበሪ ሆነሽ ሲሄዱ እየሸኘሽ ሲመጡ እየተቀበልሽ የማንም ሰው ድልድይ ሳትሆኝ ሳይከፋሽ የመጣውን አሚን ብለሽ ተቀብለሽ ባለሽበት የስራ ሁኔታ ውስጥ ጀግነሽ ካለፍሽ ማንም አይወድሽ ማንም ስለዚህ ስለዚህ ስላንቺ ቢወራ አይግረምሽ። የኔናት እኔ ግን እወድሻለሁ። የሴት ጠንካራ ስትሆኝ እወድሻለሁ። ኢትዮጵያ ኤርላይንስ ሆኚ በቃ ሲሄዱ ሸኝ፣ ሲመጡ ተቀበይ። ስለማንም ሰው ጉዳይ ኖርሽ ስለራስሽ ላይ ብቻ ሸኚ ማር። ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። የአንቺ ቀን ሲመጣ አይደለም የተናገርሽው ያሰብሽው ሁሉ ይሳካልሻል የሚሰጥሽም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ እኔም ለራሴ ሰርቻለሁ። እንግዲህ ይህን ሁሉ በአንድ ቦታ ታገኛላችሁ። የአበባ መቁረጫ እቃዎችን ራሱ ማግኘት ትችላላችሁ። ችን ትመስላለች አበባ እንግዲህ፣ አድራሻ ለቡ መብራት ጫፍ ሳሙኤል ሕንፃ ግራውንድ ላይ እንገኛለን። ሁለተኛ ብራንቻችን ሎተስ ሆስፒታል ጋርመንጥ እንገኛለን። እናመሰግናለን።